እናንተ ሁላችሁ ስለ ኦክሲጅን እና ካርቦን ሞኖክሳይድ ሰምታችኋል። ኦክሲጅን የምንበላው ነው፣ ካርቦን ሞኖክሳይድ ደግሞ የምንሳት ነው። ነገር ግን ሌላ አስፈላጊ ጋዝ ደግሞ አለ፣ ይህም ካርቦን ሞኖክሳይድ ተብሎ ይጠራል እና በአንዳንድ ሁኔታዎች በእኛ ዙሪያ በአየር ውስጥ ይገኛል። እና በትክክል ካልተጠነቀቀ በትልቅ መጠን የሚገኝ ይህ ጋዝ ስርዓታችንን ማግስ ይችላልና ለሞት የሚያደርስ ውጤት ሊኖረው ይችላል። ካርቦን ሞኖክሳይድ በጣም ያልተሰማ ጋዝ ነው፣ ሽታ የለውም፣ እንደምታሰማው አትችልም ያለ እውቀትህ በአካባቢ ሊገኝ ይችላል። በደካማ አየር ማናፈሻ በተዘጋ ከባቢ አየር ውስጥ ነዳጅ ወይም ማንኛውንም አይነት አህ እንጨት አ ወይም ከሰል እያቃጠሉ ከሆነ የካርቦን ሞኖክሳይድ መመረዝ ሊከሰት ይችላል። ሰዎች በመኪናቸው ውስጥ በተዘጋ መኪና ማቆሚያ ቤት ሲሆኑ ስለሞቱ ዜና ብዙ ሰምታችኋል። ስለዚህ ይህ የካርቦን ሞኖክሳይድ መርዝ ሊሆን ይችላል እና በእንደዚህ ሁኔታዎች ውስጥ ካርቦን ሞኖክሳይድ ሊኖር ይችላል። ነገር ግን ካርቦን ሞኖክሳይድ በቀላሉ አይገኙም። ምልክቶች በጣም ቀላል ለመጀመር ናቸው ለምሳሌ በአንድ ትንሽ ዝግ ክፍል ውስጥ እሳት ሲነድና ራስ ምታት ሲጀምር ማስታወስ ሲጀምር ከሆነ ካርቦን ሞኖክሳይድ መርዝ ማሳየት ይችላል። ቀላል የማምለስ ማሳየት ይችላል፣ አንዳንድ የጭንቀት ምልክቶች፣ አንዳንድ የልብ ምት ምልክቶች፣ አንዳንድ የትንፋሽ እጥረት ምልክቶች። እነዚህ በጣም ቀዳሚ ምልክቶች ሊሆኑ ይችላሉ፣ እና በጣም አስፈላጊ የሆነው እነዚህ ምልክቶች በፍጥነት ሊያሻግሩ ይችላል፣ ለማሰብ ጊዜ ላይኖርዎት ይችላል፣ እና በድንገት የመሳት ስሜት ሊሰማዎት ይችላል፣ እና ብቻ ከሆነ በሩጫ ሊደክም ይችላል። ያልታከለ የካርቦን ሞኖክሳይድ መርዝ ሞት ሊያስከትል ይችላል ምክንያቱም በፍጥነት ሊታይ ይችላል።